በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ጥቅምት 24 በዝች ቀን መስተጋድል መነኮስ አባ አብላሪዎስ አረፈ። ይህም ቅዱስ ጋዛ ከሚባል አገር ነው። ወላጆቹም አረማውያን ናቸው። ኤዮናውያንንም ትምህርታቸውንና ፍልስፍናቸውን አስተማሩት። ሰውነቱ ለጥበብ ማደሪያውም እስከሆነ ድረስ በእውቀቱ ከጓደኞቹ በላይ ሆነ። ከዚህም በኋላ ከሀገሩ የሌለ መልካም የሆነ ጥበብን ከውጭ አገር መማርን ወዶ ተነስቶ ወደ እስክንድርያ ሀገር ሄደ። መምህራንም ሁሉ ከሚኖሩበት ቦታ ገብቶ ከእሳቸው ዘንድ ብዙ ትምህርትን ተማረ። በዚያንም ጊዜ የቤተ ክርስቲያንን ትምህርት ለመማር ተነሳስቶ ቸኮለ። የቤተ ክርስቲያንንም መጻሕፍት ብዙዎቹን አነበበ። የእስክንድሪያ አገር ሊቀጳጳሳት አባ አለእስክንድሮስም ይተረጉምለትና ያስረዳው ነበር። ከዚህም በኋላ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምኖ የክርስትናንም ጥምቀት ተጠመቀ። ከዚያም መንኩሶ በምንኩስና ሕግ ጸንቶ ገርልን ተጋደለ። ወደ አባ አንጦኒዎስም ሄዶ መንፈሳዊ የሆነ የትሩፋትን ስራ እየተማረ በእርሱ ዘንድ ብዙ ወራት ኖረ። ወላጆቹም እንደሞቱ በሰማ ጊዜ ሂዶ የተውለትን ገንዘባቸውንም ሁሉንም ወስዶ ለድሆችና ለችግረኞች መጸወተም። ከዚህም በኋላ ከሶሪያ ገዳማት ወደ አንዱ ገዳም ገባ። በዚያም በጾም፣ በጸሎት፣ በስግደት በመትጋት ፍጹም ገድልን ተጋደለም። በየሰባት ቀን ውስጥ ሲመገብም ድረስ ምግቡም የዱር ሳር ነበር። እግዚአብሔርም ሀብተ ትንቢትን ሰጥቶት ልቡናው ብሩህ ሆነ። ልቡናው ብሩህ ሆነ። ድንቆች ታምራትንም የሚያደርግ ሆነ። ኤጲፋኒዎስንም ያመነኮሰውና ለደሴተ ቆጵሮስም ኤጲስቆጶስ እንደሚሆን ትንቢት የተናገረለት እርሱ ነው። የዚህም አባት መላ ዕድሜው ሰማንያ ዓመት ነው። ከክርስትናውና ከምንኩስናው በፊት ዐሥራ ሰባት ዓመት በምንኩስናውም ስልሳ ሦስት ዓመት ነው። ክብሪግባውና እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ቅዱስ ዮሐንስ አፈወርቅም አመስግኖታል። ሁለተኛም ቅዱስ ባስሌዮስ በመጽሐፍቱ አመስግኖታል። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ሰላም ለአብላሬዎስ ለከርሱ ዘሰራ ማይ ባህር ስቴ ወሳይ ረገዳ መብላ በለታ ይረፈ ዮም እንዘ ይብል አህዳ ነፍሴ ምነስጋ ወፅያ እስመተቀናይ ኩለ ክርስቶስ አመታተ ሰባ። በዝችም ቀን ለሰማይት ለንጊኖስ ባልንጀራ የሆነ የሊቀ ጳጳሳት ጳውሎስ፣ የዘይና፣ የአውስያ፣ የጸበለ ማርያም ታራሚት፣ የቆስጠንጢኖስም መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለጳውሎስ ወለለንጊኖስ ቢጹ እንፍኖተስም ዘይገገጹ ወለዘይና ሰማይት ሰማየት ፈጻሚ ተገር ዘበበገጹ እምለመከሩ መከሄዴ ያቄጹ ላቂቦቴም ለአቂቦቴም ሰማይ ይቅንጹ ሰላም ለኪ ጸበለ ማርያም ታራሚት እምወይነ ማዛ ወክለ ወራዙት ተውላጠ ህማምኪ ዘመጠነ ሃምሳ ዓመት በገነተ ጽጌ ሃበተነጽፈ ረብት ከመንባ አሃውኪ አሰብቅ ይህት አንድ አምላክ በሆነ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዝች ቀን ታላቅና ክቡር የሆነ አቢቤ ተባለ የመስተጋደል አባ ቡላ አረፈም። በዚችም ቀን ደግሞ አክሚም ከሚባል አገር የመላእክት አምሳል የሆነ አባ ብሎ ያረፈ ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅዱስተ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷም በአገራችን በኢትዮጵያም በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላአነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ኩበ ምላቡብ ውላን ዘተርፈም